ጤና ይስጥልን፣ የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሉ ድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት እመርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ እያጋራናሹ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በርከት ያሉ መርሃ ግብሮች በአውሮፓ ዙሪያ ሲካሄዱ ነበረ። በተለይም ተጠባቂ ጨዋታዎች የትኛው ስቴዲየም ላይ ነበራችሁ? አጋሩን። እኛ በመረጃ ሰዓታችን በየስቴዲየሞቹ የነበሩትን ጨዋታዎች እናነሳለን። በተለይም የማንቸስተር ሲቲና የሊድስ ጨዋታ በትልቁ ይጠበቅ ነበረ። 59 ሰከንድ ነው ሲቲ ግብ ለማስቆጠር የፈጀበት። ከረፍት በኋላ ደግሞ ሊድሶች ግብ ለማስቆጠር በካልቨርት ሊዊን ከአምስት ደቂቃ በታችን የፈጀባቸው በጣም ፈጣኑን ጨዋታ እናነሳለን። እናንተም ንገሩን። ከዛ ውጭ በትልቁ ሲጠበቅ የነበረው የባርሴሎናና የአላቬስ ጨዋታ ነበረ። ሌላ ትዕይንት ነበረው። ይህም ጨዋታ በባርሴሎና ቤት ሰፊ መረጃ ይዘናል። በሀሳብ መስጫ ሳጥናችን ላይ ግን በየስቴዲየሞቹ የነበሩ ሁነቶችን፣ የምትደግፏቸው ክለቦች አልያም ክለቦቻችሁ በቀጣይ የሚጫወቱ ከሆነ መልክታችሁን አጋሩን በመረጃ ሰዓታችን ተላላቆቹን የአውሮፓ ክለቦች የተመለከቱም ዕለታዊ ጥንቅሮቻችን ዛሬም እንደተጠበቁ ነው። የሪያል ማድሪዶ አሰልጣኝ አነጋጋሪ ጋዜጣዊ መግለጫንም ይዘናል በዚህኛው ጥንቅራችን። ከዛ በተወዳጁ የእንግሊዝ ፕሪምየር ሊግ ትልልቅ ክለቦችን እናነሳለን። ከዙር ጋር አያይዘን መረጃ ይዘናል። ሊቨርፑል በጣም ወሳኙን ጨዋታ ከዌስት ሃም ዩናይትድ ጋር ያረጋል። ለሊቨርፑልና ለስሎት በጣም ወሳኝ ጨዋታ ነው። ጨዋታውን በተወሰነ መንገድ እናነሳለን። ከዛ ውጪ ዛሬ አንድ ትልቅ ጨዋታ ነበረ። ማንቸስተር ዩናይትድ ከሊቨርፑል በታዳጊዎች ነው ሰባት ግብ ተቆጥሮ ተጠቅሷል። ምናልባት የዩናይትድ ደጋፊዎች ብድር የተመለሰላቸው ይመስላል። በዩናይትድ ታዳጊዎች ከዛ ውጭ የአንቶኒ ሲሞኔ ፈላጊ የሚመስል አይነት ይዘት ያለው የሩበን አሞሪ ጋዜጣዊ መግለጫና የሶስት አራት ሶስትን ጉዳይ እናነሳለን። ከዙር ጋር እየዚህ የዩናይትድ ቤት በርካታ መረጃዎችን ይዘናል። የዩናይትድ ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። በሳምንቱ ትልቁ ጨዋታ ስታንፎርድ ብሪጅ ቼልሲን ከአርሰናል ያገናኛል። አርሰናልን ማቆም እንችላለን እያለ ነው። ካይሴዶ ስለ ሞይሰስ ካይሴዶ እና ስለ ዴክላን ራይስ ተጨማሪ መረጃን ይዘናል። በተለይ ሜንዞ ማሪስ ከሚሉት ነገር አለ። ከዛ ውጭ በአርሰናል የመረጃ ሰዓታችን ዛሬ ይዘን የራይስን ሰበር መረጃ እንነግራችኋለን። አለን ሺረር፣ ጋሪ ኔቭል ስለ አርሰናል የሚሉን ነገር አለ። በርካታ መረጃዎች ተይዟል። ከዛ በተጨማሪ እንዳልኳችሁ ዛሬ በኢታድ ስቴዲየም የነበረውን የሲቲና የሊድስን ጨዋታ፣ በካምፕኑ የነበረውን የባርሴሎናና ና የአላቬዝን ጨዋታ ጨምሮ በአውሮፓ ትልቅ ሊጎች ሲደረጉ የነበሩ ጨዋታዎችን ለእናንተ ውድ አድማጮቻችን ሰዎቻችን እያጋራናችሁ ነው። ቆይታ የምናደርገው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ዛሬ ማድረጉን በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች በሙሉ እጅግ እጅግ አድርገን አመስጋኞች ነን። ከቃል ስፖርት ዩቲዩብ ቻናል እኔ ቃለኝ የእናንተን እያጋራችሁን መልካም ቆይታ ተመኘን። አፍሪካዊ ጉዳይ ይዘናል። የካሜሮን እግር ኳስ ፌዴሬሽን ፕሬዚዳንት ሳሙኤል ኤቶ በድጋሜ በአብላጫ ድምጽ በፕሬዝዳንትነት ተመርጧል። የቀድሞ የካሜሩን ታሪካዊ ተጫዋች ሳሙኤል ኤቶ ፕሬዝዳንታዊ ምርጫን 98 በመቶ ያህል ድምፅ ሊያገኝ ችሏል። ድምፅ ከሰጡ 87 መራጮች 85 ድምፅ ያገኘው ሳሙኤል ኤቶ ነበረ። ይህን ተከትሎም የቀድሞ ታሪካዊ ተጫዋች ሳሙኤል ኤቶ የሀገሪቱ እግር ኳስን ለሚቀጥሉት አራት ዓመታት በበላይነት እንደሚያስተዳድር ተረጋግጧል ማለት ነው። ሳሙኤል ኤቶ በካሜሮን ብሔራዊ ቡድን እንደ አውሮፓ እግር ኳስ ውስጥ ደግሞ በአውሮፓ እግር ኳስ ደግሞ እንደ ባርሴሎና ባሉ ክለቦች ውስጥ ቼልሲ መቶ ተጫውተዋል። በአንድ ሰሞን እናስታውሰዋለን። ታሪካዊ ተጫዋች በድጋሜ ፕሬዚዳንት ሆኖ በዛሬው ዕለት በይፋ ተሹሟል። የአውሮፓን አጫጭር ስፖርታዊ መረጃ እናንሳናም የቅዳሜ ጨዋታዎች ላይ እንመለሳለን። ዣቢ አሎንሶ ጋዜጣዊ መግለጫ እየሰጠ ነበረ። ስለ ባርሴሎናው ፕሬዚዳንት ዋላ ፖርታ የሰሞኑ ቃለ መጠይቅ እንዴት አገኘው ተብሎ ጠይቆ ነበረ። ዝነኛ መሆን ይፈልጋሉ ብሏል። ለዝናቸው ያረጉት ንግግር ካለ በኋላ ወሳኙ ጉዳይ ሜዳ ላይ ነው። ሜዳ ላይ አሸንፎ ዋንጫ መብላት ነው። ወሳኙ ጉዳይ በእሱ ነው። ከባርሴሎና ጋር ፉክክራችን ብሏል። ሌላ በጋዜጣዊ መግለጫ ላይ ያነሳው ትሬንት አሌክሳንድር አኖል በጣም ምርጥ ተጫዋች ነው። ወርልድ ክላስ የሆነ ተጫዋች ነው። እሱ ያስፈልገናል። መላመድ አለበት። ነገር ግን አሁን ዝግጁ ይመስለኛል። እሱን አጥብቀን እንፈልጋለን ብለዋል። በዚህ ሰዓት ላይ ምናልባት ጥሩ የሚባለው ዜና የደርሚሊታው ተመልሷል። ከዛ በተጨማሪ ቱኒ ሩዲገርን ጨምሮ ፍራንኮ መስታንቱ ነው መመለሳቸውን እነግራቸዋለሁ። አንድ ተጫዋች ግን አልተመለሰም። አሁንም በሪያል ማድሪድ በኩል ዲያን ሁይሰን በጉዳት ምክንያት በዚህ ሳምንት ከሚደረገ ጨዋታ ውጭ መሆኑ ነው መረጃዎች እየወጡ የሚገኙት። ከዛ በዘለለ ግን ሪያል ማድሪድ ሙሉ ቡድኑን ይዞ ነው በዚህም ሳምንት የላሊጋ ጨዋታውን የሚያደርገው። ምናልባት ኬሊያን መባፔ እንደዚህም ጨዋታ ተጠባቂ ነው። በዚህ ሳምንት በሪያል ማድሪድ ታሪክ እንግዲህ በርካታ ሀትሪኮችን በመስራት ሮናልዶን የሚስተካከል የለም አርባ አራት አለው። ቀጥሎ ቤንዜማ ነው አስራ አንድ ሀትሪኮች አሉት። ከዛ ኬሊያን መባፔ ሶስተኛው ሰው ሆኗል። በእርግጥ አምስት አለው እሱም ቪኒሲየስ ጁኒየር አምስት፣ ራውል አምስት አለው ቀድሞ የሪያል ማድሪድ ተጫዋች። እንደ አጠቃላይ ኪሊያን ምባፔ ሪካርዶቹ ጥሩ ናቸው፣ ግን በሀትሪክም ደረጃ ከሰሞኑ እየተመለከት ነው። በጨዋታው ለሌላ ልዩነት ፈጣሪ ተጫዋች ሆናል ተብሎ ይጠበቃል። የባርሴሎናን ጨዋታ እንመለስበታለን፣ ግን አንድ መረጃ በዚሁ የስፔን ቆይታችን እናንሳ ብለን ነው ልክ በዚች ቀን ነበር 1899 ባርሴሎና የተመሰረተው። በምስረታው ቀን ነበረ በካምፕኑ በጣም ወሳኝ የተባለ ጨዋታ የነበረው። ምናልባት ጨዋታውን የተመለከታችሁ ምልካታችሁን አድርሶ እኛ ሰፊ መረጃ ስለያዘን አብራችሁን ቆዩ። ከአጫጨር መረጃዎቻችን በኋላ ይህንን ጨዋታ በስፋት እናነሰዋለን። በተለይም ራፊኒ የተመለሰበት ላሚኒ ያማል በካምፕኑ የመጀመሪያ ግቡን ያስቆጠረበት በጣም ድንቅ ምሽት ነበረ። በባርሴሎናን በኩል ግን አሁንም ይሄ የሀይላይን ጉዳይ ለባርሴሎና ያከተመለት ይመስላል። በወራጅ ቀጠና ቡድኖች በሙሉ ግብ እየተቆጠረበት ነው። ጨዋታው እንመለሳለን። አብራችሁን ቆዩ፣ ሀሳብ አስተያየታችሁን እያጋራችሁን አንድ መረጃ እናንሳና ወደ ፕሪሜር ሊግ እንሻገር። ፍጹም ቅጣት ምት ለማዳን መቹን ቀድሜ አዋከባለው እያለ ነው የቀድሞ የሌንስና ሊቨርፑል ግብ ጠባቂ ቻርልስ አታንጂ ፍጹም ቅጣት ምት ሲመታ ስለሚጠቀመው ቴክኒክም ሲናገር፣ ለአሁን ግብ ጠባቂዎች ቀድሜ ፍጹም ቅጣት ምት መቹን እናገራለሁ ብሏል። ፍጹም ቅጣት ምት መቹ እንዳይረጋጋ ለማድረግ ፊቱ ሄጄ 2 3 ጥሩ ያልሆኑ ቃላቶችንም እናገራለሁ። ይሄንን በማድረጌ ስለልቦና ጫና አሳድርበታለሁ ብሏል። ነገራችን ላይ ይላል እሱ የአሁኑ ፍጹም ቅጣት ምቶች ለግብ ጠባቂዎች ብዙ ድል አይሰጥም እያለ ይገኛል። በተለይም ያው ፍጹም ቅጣት ምት ከተሰጠ በኋላ ግብ ጠባቂዎች ከግብ ክልላቸው ለቀው እንዲወጡ በብዛት በዳኞች አይፈቀደላቸውም። መቾችም ፍጹም ቅጣት ምቱ መቶ ፐርሰንት ተረጋግጦ አልቢትሩ እስኪያጸድቁ ድረስ ኳስ አያስቀምጡም። ያ ነገር ምናልባትም ግብ ጠባቂዎች ይህን እንዳያደረጉ ያገዳቸው ይመስላል። የቀድሞ የሌንስና ሊቨርፑል ግብ ጠባቂ ቻርልስ ኢታንጄ ግን ማዋከብ ለግብ ጠባቂዎች ይጠቅማል ሲል ተደምጧል። ቃል ስፖርት ዩቲዩብ ቻናል አጫጭር ስፖርታዊ መረጃዎቻችንን በዕለቱ እየተከታተላችሁ ነው። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው የዕለቱ ጥንቅሮች እንሻገር። እስከ ፕሮግራማችን ፍጻሜ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ቆዩን። የክሪስታል ፓላስ እና የፍረንስ ተጫዋች የሆነው ዣን ፌሌፔ ማቴታ ለኤስ ሚላን እንዲሁም በጣሊያን እና በፕሪሜር ሊግ ሌሎች በርካታ ክለቦች ኢላማ ሆኖ ቀርቧል። ማቴታ ከባለፈው ሲዝን ጀምሮ በክሪስታል ፓላስ ውሉን ያራዝም ዘንድ የቀረበለትን ጥያቄ አልተቀበለም። እንግዲህ እስካሁንም ድርድሩ የተሳካ ሁኔታ አይደለም። በርካታ ክለቦች በቅርበት እየተከታተሉት ነው። ይህንን አጥቂ ግዙፉ አጥቂ ምናልባትም ወደ ጣሊያን ሊያመራ ይችላል። ኤስ ሚላን በትልቁ ስሙ እየተነሳ ያለ ሌላኛው ክለብ ነው። በፕሪሜር ሊግም ግን ፈላጊዎች አሉት። ለማንኛውም የዣን ፌሌፔ ማቴታ ጉዳይ በጥር እልባት የማይሰጡት ከሆነ ክሪስታል ፓላሶች በክረምት ላይ ክለቡን መልቀቁ የሚቀር አይመስልም። ድርድሮቹ ይቀጥላሉ ነው ያለው ፋብሪዚዮ ሮማኑ በመረጃው ዛሬ ካጋራቸው ውስጥ ነው። ኤድዋርድስ እና አርኔ ስሎት ባለፈው ሳምንት ለ45 ደቂቃ ያክል በቢሮ ቁጭ ብለው አውርተዋል። በተለይም ስሎትን ከማሰናበት ይልቅ እንደ ኤድዋርድስ እና ማርክ ጎርደን ያሉ መሪዎች እንግዲህ አሰልጣኙ ምን ያህል ቡድኑን የመቀየር አቅም እንዳለው ዙሪያና ስለ ቡድኑ አጠቃላይ ስብሰባ ነው ያደረጉት። በስሎት ላይ ያላቸው እምነት ግልጽ እንደሆነ ነግረውታል። እሱ ልክ ከሰባት ወራት በፊት ያደረገው ነገር ሊቨርፑልን በሰላሳ አምስት ዓመታት ውስጥ ሁለተኛውን የሊግ ዋንጫ እንዲያነሳ ያደረገ ነውና ያንን የሚደግምበት ወይም ቡድኑን የሚያሻሽልበት መንገድ ዙሪያ አውርተዋል የተባለው። ሊቨርፑል ከዌስትሃም ዩናይትድ ጋር ነው ጨዋታ የሚያደርገው። እንዳደረጓቸው ያለፉት 18 የፕሪሚየር ሊግ ጨዋታ አንድ ጊዜ ብቻ ነው ሊቨርፑል የተሸነፈው፣ 14 ድል አድርጎ ሶስት አቻ እና ለመጨረሻ ጊዜ ደግሞ በህዳር 201 በዋና ከተማ ክለብ 3 ለ2 ተሸንፎ ነበረ በዌስትሃም ዩናይትድ ከዛ በዘለለ ግን ሊቨርፑል ዌስትሃም ዩናይትድ ላይ ጥሩ ሪከርድ አለው ምናልባት የሊቨርፑል ማገገሚያ ሊሆን ይችላል የተባለ ጨዋታ ነው ሊቨርፑል ከሜዳ ውጪ ከዌስትሃም ጋር ባረጋቸው 9 የፕሪምየር ሊግ ጨዋታ 25 ግቦችን አስቆጥሯል ማይሰርሲቲ 28 አርሰናል 26 ዌስትሃም ላይ ከሜዳ ውጪ ብዙ ግብ ያስቆጠሩ ቡድኖች ናቸው ቀጥሎ የምናገኘው ቡድን ሊቨርፑል የሆነ ማለት ነው። ዌስትሃም በኖቬምበር ወር ግን ያደረጋቸውን ያለፉት ሶስት በፕሪሜር ሊግ ጨዋታ ካየን ግን በጣም አደገኛው ቡድን ነው። ጨዋታ ላይ ሁለት አሸንፎ አንድ ጨዋታቻን የወጣውም በኖቬምበር ወር እስካሁን አልተሸነፈም። ምናልባት ኖቬምበር 30 ላይ የሚደረገው ጨዋታ ሌላ ፈተና ሊሆን ይችላል። ዌስትሃም ሊቨርፑል ከሜዳ ውጪ ከለንደን ክለቦች ጋር ባረጋቸው የመጨረሻዎቹ አምስት የሊግ ጨዋታ ግን ተሸንፏል። ምናልባት ይህንን ሪከርድ ደግሞ ሌላ የማሻሻል ግዴታ ይጠብቀዋል ሊቨርፑል ዌስትሃም ከሊቨርፑል ጋር ባደረጋቸው ጨዋታዎች ላይ ለአብነት ያከል በስሎት ስር ማለት ነው ሊቨርፑልን ገጥሞ ድል አላደረገም ሊቨርፑል በስሎት ስር ዌስትሃምን ሁለት የፕሪሚየር ሊግ ጨዋታ አግኝቶት ነበረም ግን ሊቨርፑል በአንድ የካራቦ ካፕ ጨምሮ ሶስት ሊቨርፑል ሁለት ለአንድ አምስት ለባዶ አምስት ለአንድ አሸንፏል አስሮ ሁለት ጎል አስቆጥሮበት ሁለትን የተቆጠረበት ስለዚህ ሊቨርፑል ሞር በስሎት ስር ዌስታም ላይ የበላይነት አለው ኮዲ ጋክፖ በዚህ ውድድር ዘመን ከ30 በላይ የጎል ሙከራዎችን አድርጓል። ትንሽ ጎል የማስቆጠር ንስጣሪ ያስመዘገበ ተጫዋች ነው። በፕሪሚየር ሊጉ 3.92 አለው። ምናልባት ከሞከራቸው ሙከራዎች አንጻር እየተቆጠሩ ያሉ ግቦች በጣም ዝቅተኛ ናቸው። ይህንን የማሻሻል ግዴታ ደግሞ ይጠብቀዋል በዌስትሃም ዩናይትዱ ጨዋታ። ይህ ጨዋታ ለሊቨርፑል ጥሩ ማገገሚያ ይሆናል ተብሎ ግን በትልቁ ይጠበቃል። ሊቨርፑል ዛሬ በሜዳውና በደጋፊት በጣም ትልቅ ጨዋታ ነበረበት ከማንቸስተር ዩናይትድ ጋር ነው የ18 ዓመት በታች የፕሪሚየር ሊግ ጨዋታ ዛሬ የዩናይትድ ታዳጊዎች ሰባት ለባዶ ነው ሊቨርፑልን ያሸነፉትና ምናልባት ያኔ በዩናይትድ ደካማ ጊዜ ሊቨርፑል ሰባት ለባዶ ዩናይትድን ያሸነፉት ነበር። ታዳጊዎቹ ዛሬ ብድር የመለሱ ይመስላል። በማንቸስተር ዩናይትድ በኩል ለታዳጊዎቹ ሰባቱን ግቦች ጄጄ ጋብርኤል፣ ሃትሪክ ሰርቷል። ይህ ተጫዋች በእውነት በማንቸስተር ዩናይትድ ዋናው ቡድን በቅርቡ ልንመለከተው እንችላለን። መንቶ ተሰባተኛው ደቂቃ ላይ ማክሮማክ ትዋይቴስ እና ሉሴልስ የተባሉ ተጫዋች ቀሪዎቹን ግብ አስቆጥረዋል። ከሜዳ ውጪ ነው ማንቸስተር ዩናይትድ ታዳጊዎች በርካታ ገቦችን አስቆጥረው ድል ያደረጉት። ጄጄ ጋብርኤል በጨዋታው ላይ ሀትሪክ ከሰራ በኋላ አሁን ማንቸስተር ዩናይትድ ይህን ተጫዋች የማቆየት ግዴታ እንዳለባቸው ፍንጭ ሰጠ ይመስላል። ጄጄ ጋብርኤል ለማንቸስተር ዩናይትድ ከ18 ዓመት በታች ጨዋታ እንዳጠቃላይ ዘጠኝ አስር ግብ በአማካኝ አንድ ነጥብ ሁለት ግብ ያስቆጥራል። በአማካኝ በየ78 ደቂቃው ግብ አለው። ምንም አይነት ከፔናልቲ የተገኘ ግብ ደግሞ የለውም። በጣም አስደናቂ የሚባል ታዳጊ ነው። ሩበን አሞሪ የቀኝ ክንፍ ላይ እንደ አማደ ዲያሎ አይነት ተጫዋች እንፈልጋለው ብለዋል። አማድ ዲያሎ እንደሚታወቀው በተፈጥሮ የተከላካይ ተጫዋች አይደለም፣ ግን እሳቸው በሶስት አራት ሶስት የቀኙን የዊንግ ባክ ቦታ ይዘው ያጫውቱታል። ወደፊት ሲሄድ ጥሩ ድሪ ብለን ነው ወደኋላ ደግሞ መልሶ ቡድኑን ያግዛል በመከላከል ስፍራ ላይ እንደዚህ አይነት ባህሪ ያለው ተጫዋች ፈልጋለሁ ብለዋል። ይህ አይነት ባህሪም ከአንቶኒ ሲሜኒ ምናልባት እያሉ ነው በርካቶች። ግን በማንቸስተር ዩናይትድ በኩል በዛ ቦታ ላይ በተለይም ያው ፓትሪክ ዶርጉን ከማሰለፍ ለማለት ነው ድቤተሰቦቻችን በዛ ቦታ ላይ ምናልባት ሾን ከተጠቀሙ በጣም ጥሩ አማራጭ ሊሆን ይችላል ግን እንደ አንቶኒ ሲሜኒን ያለ ተጫዋች በዛ ቦታ ላይ ይፈልጉታል። መረጃ ስካይ ስፖርት ነው። ሁሌም በተመሳይ መንገድ የሚጫወት ቡድን ነው ብለዋል። ፓላስን አርኒሽ የዩናይትዱ አሰልጣኝ ሮቤን አሞሪ። ጨዋታውም በተመሳይ ስልት ይካሄዳል ያሉት እሳቸው 343 ሁለቱም ይጠቀማሉ። ግን የ343 ባህሪው በጣም ይለያያል፣ የሩበን አሞሪና የኦሊቨር ግላስነር እሳቸው ሩበን አሞሪ ብዙ የአንድ ላንድ ግንቶች ሊበዙ ይችላሉ በጨዋታው ላይ ብለዋል። በጨዋታውም ይህንና ብዙ ትራንዚሽኖችን መጠበቃለው ለ እጅ ውርወራም በአካል ብቃት ዝግጁ መሆን አለብን እያሉ ነው እሳቸው። ምክንያቱም ከብሬንትፎርድ ቀጥሎ በእጅ ውርወራ በጣም አደገኛውን ቡድን ነው የምንገጥመው ብሏል። የስቴዲየሙን ጠርዝ ያጠቡት ነገር፣ ጨዋታው የሚደረገው ሴልኸርስት ፓርክ ስቴዲየም ላይ ነው። ያው እንደሚታወቀው ስታምፎርድ ብሪጅ የሜዳውን ጠርዝ አጥብበውታል። በነገራችን ላይ የአርሰናልን የረጃጅም የእጅ ውርወራ ኳሶችን ለመከላከል በሚል የማንችስተር ዩናይትድ አሰልጣኝ ሩበን አሞሪም የእጅ ውርወራ እንጠነቀቃለን ብለዋል። ከዛ ውጪ ከጉዳት ጋር በተያዘ እሳቸው በሰጡት ሀሳብ ለጨዋታ ዝግጁ መሆኑ ተረጋግጧል። ሌሳንድሮ ማርቲኔዝ አሁን ዩናይትድ በቦታው ላይ በጣም ምርጡ አማራጭ አለው ማለት ነው። ሌሳንድሮ ማርቲኔዝ ከመጣ የሶስት አራት ሶስት ፎርሜሽን ሶስቱ የመሀል ተከላካይ ግራውን ለሌሳንድሮ ማርቲኔዝ መስጠት ይችላሉ። ከዛም የግራ ተመላላሽ ቦታው ተፈጥሯዊ ቦታው ሉክ ሾው እዛ ቦታ ላይ ያለ አሁን ራሱ በሶስት ተከላካይ ሲጮቱ ሶስተኛው ተከላካይ ሆኖ በግራ በኩል ማጥቃቱ ላይ በጣም የሚያግዝ አይነት ተጫዋች ነው። ሉክሾን መጠቀም ይችላሉ። እሳቸው ሩቤን እና ሞሪ ሌሳንድሮ ማርቲኔስ መቶ ፐርሰንት ተመልሷል። ለጨዋታ መቶ ፐርሰንት ዝግጁ ነው። ተጠባባቂ ወንበር ላይ አለ ማለት ለጨዋታ ዝግጁ ነው ማለት ነው ብለዋል። በኤቨርተኑ ጨዋታ ስለነበረ ነው። በእርግጥ እሱን በርካታ ደቂቃ ጫውተን ሪስክ መውሰድ አንፈልግም። ለዛ ነው እየቆጠብ ነው ያለ ነው የሚል ይዘት ያለው ሀሳብ አጋርተዋል። ትልቁ ተጫዋቻቸው ግን ለእሳቸው ተመልሶላቸዋል። እንደ ጥሩ አማራጭም እንደሚያዩት ነው በጋዜጣዊ መግለጫ ላይ ያነሱት። ዩናይትድ ምናልባት ጥር ላይ ጊዜያዊ መፍትሄ ሊያስፈልገው ይችላል እየተባለ ነው። ጥር ላይ አንድም የአፍሪካ ዋንጫ፣ ሁለትም በጉዳት ያጣቸው ተጫዋቾች እና ክለቡን ሊለቁ የሚችሉ ተጫዋቾች ባለ ዋንጫ ምክንያት ናቸው። ከዚህ ጋር በተያያዘ ምናልባት እንደ ኦዲዮን ኢጋሎ በአንድ ወቅት ያመጣው አይነት ተጫዋች በዩናይትድ የውሰት ከቅርብ ጊዜ ወዲህ የውሰት ዝውውሮችን ጠር ላይ እያየን ነው። ለአጭር ጊዜ የሚቆዩ ተጫዋቾችን ሶፊያን አምራባትን አይተናል። አጥቅልን ኦዲዮን ጋሎን እና ዌት ወጎሮስትን አይተናል። ምናልባት ቀጣዩ ቀጣዩ ኢቫንቶኒ ሊሆን ይችላል እየተባለ ነው ወደ ፕሪሚየር ሊግ የመመለስ ፍላጎት ስላለው በሩመር ደረጃ እንጂ ማንቸስተር ዩናይትዶች ይፋ እንቅስቃሴ አላደረጉም። ቶክስፖርት ግን ምናልባት ማንቸስተር ዩናይትዶች ካላቸው ፍላጎት አንጻር እንደዚህ አይነት አማራጭ ገበያው ላይ ይኖራል ብለዋል። ማንቸስተር ዩናይትዶች በቦታው ላይም በርካታ አማራጮችን ይዘዋል። በውሰት ሊያመጧቸው ከሚችሏቸው ብሎ ግን ያስቀመጠውም የቀድሞ የብሬንትፎርድ የፕሪምየር ሊግ አጥቂ የነበረው የፕሪምየር ሊግ ልምድ ያለው ኢቫንቶኒ ነው። ኢቫንቶኒ በአልሂላል ቤት ይገኛል። ለሳውዲ አረቢያው ክለብ እየተጫወተ ተጫዋቹ መልቀቅ ይፈልጋል እየተባለ ነው። በእርግጥ ፕሪሚየር ሊግን ከሳውዲ አረቢያ ከሰሞኑ ሲያወዳደር እንደነበረ አይዘነጋም። ከቶኒ በተጨማሪ ግን ማንቸስተር ዩናይትዶች በርካታ አማራጮችን የያሉ ግን ውድ ዝውውር በጥር ላይ ፈጽሙ ይችላሉ በቦታው ላይ እየተባለ ይገኛል። የጋርናቾ የሰሞኑ ምስል መነጋገሪያ ነበረ። በማህበራዊ ትስስር ገጹ ላይ ሁለት የዩናይትድ የቀድሞ አድጋሮቹን መለያ እንግዲህ የሚተኛበት ፍራሽ ላይ ወይም አልጋ ላይ መለያቸውን ፎቶ አንስቶ ነበረ። የኮቢ ሜኖና ና የአማድ ዲያሎ ማለት ነው። አሊያንድሮ ጋርናቾ ናቸው። የቀድሞ የቡድን አጋሮቹ የናፈቁት ይመስላል። ምናልባት እንደኔ ኮብሉሉ እያለ ወይንስ ናፍቀውት መነጋገሪያ ነበረ ከሰሞኑ ማህበራዊ ትስስር ገጽ ላይ አሊያንድሮ ጋርናቾ ናቸው። በቼልሲ የዋናው ቡድን ተጫዋች ሆኗል። የባርሴሎናን ጨዋታ እንኳን ለጨዋታው ብቁ እንዲሆን በሚል ቀደም ብሎ ከባርሴሎና ጨዋታ በፊት በነበረ አንድ ጨዋታ ላይ እረፍት ሰጥቶት እንደነበረ ይታወቃል። በቼልሲ ቤት ጥሩ ጅማሮን እያሳየ ይገኛል። ምናልባት የመላመድ ጉዳይ ከነፊት ነሱ ስላልመጣ ማለታቸው ይታወቃል ማሬስካ በዚሁ የቼልሲን መረጃ እንቀጥል። ከአርሰናል በጣም ወሳኝ ጨዋታ አላቸው። አርሰናል ጥሩ እየሰራ ነው፣ ነገር ግን ገና እኛን አልገጠሙንም እያለ ነው ሞይሰስ ካይሴዶ የሰሞቹ አማካይ። ሞይሰስ ካይሴዶ ቼልሲ አርሰናልን የማስቆም አቅም እንዳለው በሰጠው ሀሳብ ተናግሯል። ቼልሲ አርሰናልን ማስቆም ይችል እንደሆነ የተጠየቀው ሞይሰስ ካይሴዶ ለምን አይሆንም ሲል ተደምጧል። አርሰናል ጥሩ እየሰራ ነው የሚለው ሞይሰስ ካይሴዶ፣ ነገር ግን ገና ከእኛ ጋር አልተጫወቱም ተገናኝተው ተው አላየናቸውም፣ በማለት ተናግሯል። ከክለቡ ጋር ተጨማሪ ዋንጫዎችን ማሸነፍ እንደሚፈልግ የገለጸው ተጫዋቹ ቼልሲ ውስጥ ለረጅም ጊዜ መቆየት፣ አሁን ባለሁበት ደረጃ መጫወት መቀጠልና የበለጠ ማድረግን እፈልጋለሁ ብሏል። ሁሉም የሚሆነው በምክንያት ነው። ለቼልሲ ከመፈረሜ በፊት አርሰናልን ለመቀላቀል ተቃርቤ ነበር። አሁን እዚህ ነኝ፣ እዚህ ደግሞ በጣም ደስተኛ ነኝ ብሏል። ስለዚህ አርሰናል ጥሩ ቡድን ቢሆንም ግን ገና እኛን አልገጠመም እያለ ነው። ስለዚህ አርሰናል ጥሩ ቡድን ለመሆን እኛን ገጥሞ ማሸነፍ ይጠበቅበታል፣ ያ ደግሞ ፍጹም አይሆንም እያለ ነው። ሞይሰስ ካይሴዶ ኤድዞ ማሬስካ ስለ ሁለቱ ተጫዋቾች ደግሞ ያነሳሉ፣ ራይስና የካይሴዶን ጉዳይ ፕሪሚየር ሊጉ በምርጥ ተጫዋቾች የተሞላ ይመስለኛል እያሉ ነው። ኤንዞ ማሬስካ ካይሴዶና ዴክላን ራይስ አሉ፣ ሮድሪ ከማንችስተር ሲቲ፣ አንደርሰን ከኖቲንጋም ፎረስት፣ ብሩኖ ጉማሬሽ ኒካስል አሉ። በሊጉ ምርጥ አማካዮች የተሞላ ነው። ፍልሚያው ዋና ክፍል ግን በተጫዋቾች ግል ላይ ሳይሆን በቋሚ 11 ላይ ይወሰናል ብለዋል። የራይስና ና ማሬስካንም ካይሴዶንም ጉዳይ ሲያነሱ እሳቸውም በተለይም ራይስ እሱ የተከላካይ አማካይ ቦታ ላይ አይደለም እየተጫወተ የሚገኘው እንደ ኤንዞ ወደፊት ተጠግቶ ነው የሚጫወተው። ሙር ከኤንዞ ፈርናንዴዝ ጋር የሚያመሳስል ሚና አላቸው ብሏል። እንደ ሆልዲንግ አማካይ እየተጫወተ ያልሆነውን ተጫዋች ከካይሴዶ ጋር መነጻጸሩ ተገቢ ነው ብዬ አላስብም ብሏል። ግን አወድሶታል። ዴክላን ራይስ በጣም ምርጥ ጥራት ያለው ተጫዋች ነው። ኤንዞ ፈርናንዴዝም በዛ ቦታ ላይ ለእኛ በጣም ምርጡ ተጫዋቻችን ነው። ካይሴዶ ደግሞ ለእኛ የተለየ ጥቅም የሚሰጠን አይነት ተጫዋች ነው። ብለውም እንዳጠቃላይ በባህሪ የማይመሳሰሉ ተጫዋችን ባናነጻጽራቸው የሚል ይዘት ያለው መግለጫ ሰጥተዋል። አርሰናል ታዲያ ይሄንኑ በበርካታ የፕሪሚየር ሊግ ሌጀንዶች፣ ክለቦች፣ አሰልጣኞች የሚወደሰውን ዴክላንድ ራይስን ገና የሶስት ዓመት ውል እየቀረው የለም ውልህን ታራዝም ዘንድ ብለው አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ድርድር ውይይት ሊያደርጉ ነው ተብሏል። ከአሁኑ እንግዲህ ንግግሮች ይጀመራሉ ተብሎ ሲጠበቅ በሶስት ዓመቱ ውል ላይ ተጨማሪ ሁለት ዓመት ሲደመር የደሞዝ ማሻሻያ ለዴክላን ራይስ ይቀርባል ተብሎ ይታሰባል። ይህም ረጅም ጊዜ በቡድኑ እንዲቆይ ለማድረግና ከሌሎች የአውሮፓ ግዙፍ ክለቦች ተጫዋቹን ለመጠበቅ የሚደረገ ጥረት ነው ተብሏል። ለአርሰናል እንግዲህ ከዋክብትን ማቆየት ብዙም ይከብዳቸው ሆኖ አልተመለከትንም። ሳሊባ በማሪድ እየተፈለገ እንደሆነ እያወቀ ነው ኮንትራቱን ያራዘመው። ወጣቶቹ የታነዋሪ ማይልዩስ ስኬልን ቆን ያቆየው ራይስንም ተመሳሳዩን ያደረጋል ተብሎ ይታሰባል። ስለዚህ ራይስ ሳካም እነ ቲምበር በቀጣይ በአርሰናል ኮንትራታቸውን ያራዘማሉ። ዛሬ ትልቁ ዜና ግን ዴክላን ራይስ ነበር። አርሰናል በፕሪሚየር ሊጉ ሁለት ሲደመር ግብ ካልተቆጠረባቸው ክለቦች ውስጥ ይጠቀሳል። በእርግጥ ዘንድሮ ጥቂት ግብን የተቆጠረበት አለን። ሼረር አርሰናል በእርግጠኝነት ከስታምፎርድ ብሪጅም ድፍን ሶስት ነጥብ ይዞ ይወጣል ብሏል። ጋሪ ኔቪልም አርሰናል በጣም የተሻለው ቡድን ነው፣ ይህን የማድረግ አቅም እንዳለው ይሰማኛል። በጨዋታው ላይ ለአርሰናል ነው ቅድሚያውን የምሰጠው ብሏል። ከሳካ ጋር በተያዘ ምናልባት በጨዋታው ላይ ለሚጠበቀው ተጫዋች ነው። ከሰባት ዓመት በፊት በዛሬው ዕለት የሀይል ኤንድ ምሩቅ የሆነው ቡካዮ ሳካ ለአርሰናል ዋናው ቡድን የመጀመሪያ ጨዋታውን ያደረገው በዚህ ዓመት ነበር። ስለዚህ በዓመቱ ነው ስታንፎርድ ብሪጅ ሄዶ ቼልሲን የሚገጥመው በሰባት ዓመቱ ማለት ነው በዕለቱ 148 ጎል ተሳትፎና እንግዲህ በርካታ ድሪብሎች በርካታ የጨዋታ ላይ ይሄ የአርሰናልን ትራንዚሽን የሚያፈጥኑ ሊሆኑ ይችላሉ፣ የተከላካይ ክፍልን የሚያስጨንቁ ተቃራኒ ቡድንን በርካታ ብዙ ብዙ ቁጥሮችን ያስመዘገበ ተጫዎች ነው። ለማንኛውም ቡካዮ ሳካ 7 ዓመት ሞልቶታል አርሰናል ዋናው ቡድን መጫወት ከጀመረ። የአርሰናልን ታዳጊ ካነሳን ግን በዛው በነገራችን ላይ ከ18 ዓመት በታች በተደረገ ጨዋታ አርሰናል ከቶትናሃም ጨዋታ ነበራቸው። ጨዋታው በሁለት ለሁለት በሆናቸው ውጤት ተጠናቋል። ሲጠበቁ ከነበሩ ጨዋቶች ውስጥ የሚጠቀሱ ናቸው። ወደ ጨዋታ ውጤቶች እንሻገር ውድ ቤተሰቦቻችን፣ በርካታ ጨዋቶች በሊግ ደረጃ ሲካሄዱ ነበረ። ምናልባት የጣሊያን ሴሪኤን አስቀድመን እናንሳ ውድ ቤተሰቦቻችን፣ በርከት ያሉ ጨዋታ ውጤት እጃችን ላይ የደረሰው አንደኛው የጣሊያን ሴሪኤ ነበረ። በጣሊያን ሴሬ ከተመለከትናቸው ናቸው ጨዋታዎች ውስጥ ጄኖዋ ከሄላስ ቬሮና ያደረጉት ጨዋታ በጄኖዋ ሁለት ለአንድ አሸናፊነት ተጠናቋል። የጄኖዋን ሁለት የማሸነፊያ ግቦች ኮሎምቦ አርባኛው ደቂቃ ላይ ትሮሽቢያ ስልሳ ሁለተኛው ደቂቃ ላይ ሲያስቆጥር ሄላስ ቬሮናን ከሽንፈት ያልታደገች ግብ ባለአጋ ሀያ አንደኛው ደቂቃ ላይ አስቆጠረ፣ ግን ቡድኑን ከሽንፈት አልታደገም። ሌላኛው መርሃ ግብር ፓርማን ከዩዱኒዜ ያገናኘ ጨዋታ ነበር። ከሜዳ ውጭ የተጫወተው ዩዱኒሴ ፓርማን ሁለት ለባዶ በሆነ ውጤት ድል አድርጓል። ዛሎኑ እና ዴቪስ 11ኛው ቀጠለ 65ኛው ደቂቃ ላይ ሁለት ግቦችን ለቡድኑ እንደዚሁ ማስቆጠር የቻሉበት ነበረ። በጀርመን ቡንደስሊጋ ጨዋታዎች ተጠናቀው ውጤት እጃችን ላይ ከደረሱት ውስጥ ባየር ሞኒክ ድል ያደረገበት ነበረ። በሳምንቱ አጋማሽ በአርሰናል ተሸንፎ ነበረ ሞኒክ ወደ ድል መጥቷል። በጀርመን ቡንደስሊጋ ባየር ሞኒክ ከሴንት ፓውሊን ጋር ያደረጉትን ጨዋታ ሶስት ለአንድ በሆነ ውጤት ድል አድርገዋል። ሴንት ፓውሊኖች ቀዳሚ ነበሩ፣ በግብ ማስቆጠር ረገድ ሀውንት ታጂን ስድስተኛው ደቂቃ ላይ ገባ አስቆጠሩ ይመሩ ነበረ በኋላም ላይ ግን ለባየርሞኒክ ጉሬሮ 44ተኛው ደቂቃ ላይ አቻ ያደረጋቸውም ከዛ በኋላ ለማሸነፍ 93ተኛው ደቂቃ ላይ ዲያዝ ዘጠና ስድስተኛው ደቂቃ ላይ ኒኮላስ ጃክሰን ባለቀ ደቂቃ ያስቆጠሯቸው ግቦች በጣም ወሳኝነት ነበራቸው። በሳምንቱ አጋማሽ ከአርሰናል ሽንፈት በኋላ የመጣ ድል ነው ለባየር ሞኒክ። በአሰልጣኝ ቪንሰንት ኮምፓኒ የሚመራው ባየር ሞኒክ ሊጉን በ34 ነጥቦች መምራቱን ሲቀጥል፣ ሴንት ፓውሊን ሰባት ነጥቦች ብቻ ነው ከዛ መዝለል ያልቻለ ቡድን ሆኗል። ሞኒክ በላሊግ በቡንደስሊጋው አንድም ጨዋታ ሽንፈት ሳይገጥመው ሆኖም ቀጥሏል። ሌሎችም ጨዋታዎች ነበሩ። ወርደር ብሬመን ከኮሎኝ አንድ ለአንድ ተጠናቀቀ። ፍሪድል 22ተኛው ደቂቃ ላይ ለወርደር ብሬመን ለኮሎኝ 91ኛው ደቂቃ ላይ ኢል ህማላ ግብ አስቆጠረና አቻ አደረጋቸው። ሌላኛው መርሃ ግብር ሆፈንሄም ኦግስቦርግን ሶስት ለባዶ አሸነፈ። ቱሬ 16ተኛው ደቂቃ ላይ ብሩገር 26ተኛው ደቂቃ ላይ እና ዚሽገር የኦግስቦርጉ ተጫዋች 45ተኛው ደቂቃ ላይ በራሱ መረብ ላይ የሆፈንሄምን ሶስት ግቦች አስቆጠሩ። ሌላኛው መርሃ ግብር ዩኒየን በርሊን ከ ሀይድ ሃይም ያረጉት ጨዋታ ነበረ። ይሄ ለየት ያለ ውጤት የተመዘገበበት ነው። ዩኒየን በርሊኖች በኬዴራ አርባ ሶስተኛው ደቂቃ ላይ ይመሩ ነበር እና ጨዋታው የሚያልቅ ይመስል ነበረ። በኋላም ላይ ግን ሄደን ይህም ከእንግዳው ቡድን ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች ሲቀሩት ዘጠናኛው ደቂቃ ላይ አስቆጠራቸው ያደረጋቸው ከዛ 95ኛው ደቂቃ ላይ ስኩፍነር ግብ አስቆጥሮ አሸናፊ ያደረጋቸውና በጣም ልዩ ምሽት ነበረ ለሄድም ለሄደንም በነገራችን ላይ ቡንደስሊጋ አጠቃላይ ውጤቶቹና ሌላኛውን የደረጃ ሰንጠረዥ በቀጣይ መረጃ ሰዓታችን እናካትተዋለን ባርሴሎና የላሊጋውን መሪነት ተረክቧል በጊዜያዊነት ውድ ቤተሰቦቻችን የካታላኑ ክለብ ባርሴሎና በካምፕኑ ያደረገውን ጨዋታ ሶስት ለአንድ በሆነ ውጤት ድል አድርጓል። ግን ባርሴሎና ቤት ሌላ ጥያቄ የሚያስነሳ አይነት ግብ እየተቆጠረበት ነው። ባርሴሎና ከረጅም ጊዜ በኋላ ሶስቱን ጥምረቶች መልሷል። ራፊኒያ፣ ሌዋንዶስኪና ላሚን ያማል። ታዲያ በዲፖርቲቮ አላቬዝ በኩል ገና ጨዋታው እንደተጀመረ አንድ ደቂቃ እንኳን ሳይሞላ ኢባን ዜ ግብ አስቆጠረባቸው። ይህ ነው የባርሴሎናን ሃይላይን ጥያቄ ውስጥ የከተተች ግብ። ከዛ በኋላ ላሚን ያማል ስምንተኛው ደቂቃ ላይ ያቸው አደረጋቸው። የመጀመሪያ ግቡ ነው በካምፕኑ በአዲሱ ስቴዲየም። ዳኒ ኦልሞ 26ተኛው እንደዚሁም 93ተኛው ደቂቃ ላይ ቀሬ ግቦችን ማስቆጠር ችሏል። ምናልባት በጨዋታ ላይ ላሚን ያማል ብረት የመለሰበት ኳስ ለማመን የሚከብድ ነው። በጣም ድንቅ ጨዋታ ነበረ በካምፕኑ የተመለከት ነው። ግን እንዳልኳቸው የባርሴሎና ሃይላይን ግን አሁንም በትልቁ ጥያቄ የሚያስነሳ አይነት ነው። ከዚህ ጋር ጨዋታ ጋር በ ተያዘ ግን ወደ ቤተሰቦቻችን በርካታ መረጃዎችን ስለያዝን፣ በማለዳው መረጃችን የባርሴሎናን ጨዋታ ጨምሮ ሌሎች የላሊጋ ውጤቶች እናካትታለን። የፔፕ ጋርዲዮሎ ቡድን ማንቸስተር ሲቲ ከሊድስ ቀላል ፈተና አይደለም የሚያስተናገደው ነገር ግን ጨዋታውን ሶስት ለሁለት በሆነ ውጤት ድል አድርጓል። ገብ በማስቆጠረ ገድ ፊል ፎደን 59ጠነኛው ሰከንድ ላይ ገብ አስቆጠረ አንደኛው ተብሎ ነው የሚመዘገበው። ከዛ በኋላ ጆሽኮ ግቫርዲዮል 25ኛው ደቂቃ ላይ የሲቲን መሪነት ወደ ውለት ለባዶ ቀየረው። ነገር ግን ከረፍት በኋላ 49ጠነኛው ደቂቃ ላይ ዶሚኒክ ካልቨርት ልዊን ሁለት ለአንድ አደረገ። 49ጠነኛው ደቂቃ ላይ 68ኛው ደቂቃ ላይ ንሚቻ በፍጹም ቅጣት ምት ሊድስን አቻ አደረጋቸው። ጨዋታው ፍጹም ቅጣት መታገኝቶ አመከ ነው። ምናልባት ይሄ ትልቅ አጋጣሚ ነበረ፣ ግን መልሶ አስቆጥሮታል። ያንነ ጨዋታው ላይ ለሲቲ ጥሩ አጋጣሚ ነበር፣ ግን መልሶ አስቆጥሮታል። እንሚቻ ከዛ በኋላ አቻ የሆነው ጨዋታ ለሲቲ ጭንቅ ነበረ። ወደ ቤተሰቦቻችን በኋላም ላይ ግን በጨዋታው ላይ ማለት ነው። ወደ ቤተሰቦቻችን ዘጠና አንደኛው ደቂቃ ላይ ፊል ፎደን ግብ አስቆጥሮ ሲቲን ከጭንቅን የገላገለው ሶስት ለሎ ጨዋታውን ሲቲ ማሸነፉን ተከትሎ ነጥቡን 25 ተደረሰ። ሊድስ 11 ላይ ነው። ቀጣይ ማክሰኞ ፉልሃም ከሲቲ ክራቨን ኮቴጅ ላይ፣ እሮብ ሊድስ ዩናይትድ በኢላንድ ሮድ ስቴዲየም ከቼልሲ ጋር ጨዋታቸውን የሚያደርጉ ይሆናል። ፎደን ጨዋታው በተጀመረ 59ኛው ሰከንድ ላይ መጀመሪያውን ግብ አስቆጠረም። ሁለተኛው ደግሞ ሊጠናቀቅ ሲል አስቆጠረ። ፎደን አሁን 64 የፕሪሚየር ሊግ ግቦች አሉት። ከዴቪድ ቤካም እና የአያ ቱሬ በላይ ግቦች አሉት ማለት ነው። ሁለቱ 62 የፕሪሚየር ሊግ ግብ ነው ያላቸው። እነኝን ሁለት የፕሪሚየር ሊግ አስደናቂ ተጫዋቾችም በግብ አልፏቸው ሄዷል። ምናልባት ሀላንድ ግብ ያስቆጥራል ተብሎ የተጠበቀበት ጨዋታ ነበር። አልሆነለትም። ሃላንድ በፕሪሚየር ሊጉ 99 ግብ አለው። መቶኛው ግብ ሲጠበቅ ነበረ፣ ግን ኢታር ላይ ያንን ማሳካት አልቻለም። በነገራችን ላይ በጣም ሰርፕራይዝ የሚያደርግ መረጃ እንንገራችሁ። ሃላንድ ለኖርዌ ነው የሚጫወተው፣ የኖርዌ ዜግነት አለው። ሀላንድ ግን የተወለደው በ ሊድስ ነው። ሊድስ ውስጥ ነበር የተወለደው። ምክንያቱም ያኔ አባቱ ሊድስ ዩናይተድ ተጫዋች ነበረ። የአባቱን የቀድሞ ክለብ ገጥሞ ግን ግብ ሳያስቆጥርባቸው ወጥቷል። ማንቸስተር ሲቲ በደረጃ ሰንጠረዥ አሁን ወደ ሁለተኛ መጥቷል። ምናልባት ቼልሲ ቀሪ ጨዋታ እጁ ላይ ስላለ ውጤት መቀልበስ ይችላል። አሁን ካርሰናል ቀጥሎ የፕሪሚየር ሊግ ሁለተኛው ቡድን ሲቲ ነው በ25 ነጥብ። ካርሰናል በአራት ዝቅ አድርጎታል። ሌሎችም መርሃ ግብሮች ነበሩ። ሰንደርላንድ ወደ ድል ተመልሷል። በርንሞዝን በስታዲየም ኦፍ ላይት ሶስት ለሁለት አሸንፏል። ድንቅ ጨዋታ ነበር ለተመልካች። በርንሞዝ የጨዋታ ብልጫ ነበረው። በሰባተኛው ደቂቃ ላይ ኤሚና ዲሊ ግብ አስቆጠረ። ከዛ በኋላ አዳምስ አስራ አምስተኛው ደቂቃ ላይ ከየትና የት ነው ያስቆጠረው? ውድ ቤተሰቦቻችን በጣም አስደናቂ ግብ። በኋላ ላይ ግን የሰንደርላንድ ግብ 30ኛው ደቂቃ ላይ በፍጹም ቅጣት ምት ኤንዞ ሊፍ ያስቆጠረ። ከዛ በኋላ ትሮሬ 46ኛው ደቂቃ ላይ ከግራኒት ዣካ ያገኘውን ኳስ አስቆጥሮ አቻ ያደረጋቸው ሰንደርላንድን፣ 69ኛው ደቂቃ ላይ ብራያን ብሮቢ ግብ አስቆጥሮ ሰንደርላንድ ጨዋታውን ከመመራት ተነስቶ ሶስት ለሁለት ማሸነፍ ችሏል። እጅግ በጣም ወሳኝና አስደናቂ ድል ነው ለሰንደርላንድ። ደረጃ ሰንጠረሹን ያው በ እሁድ ጨዋታዎች ላይ ለውጥ ስለሚኖረው ከእሁድ ጨዋታዎች በኋላ እንመለከተዋለን። ሌላኛው መርሃ ግብር ብሬንትፎርድን ከበርን ላይ ያገናኘ ጨዋታ ነበረ። በጌት ኮሚኒቲ ስቴዲየም ብሬንትፎርድ ድል አድርጓል። ኢገር ቲያጎ አሁን ከሃላንድ ቀጥሎ የፕሪሜር ሊጉ ባለሁለት ዲጅት ግብ አስቆጣሪ ዝርዝር ውስጥ እናገኘዋለን። ድንቅ ጊዜን እያሳለፈ ይገኛል። ወደ 11ኛ ግቡ ደረሰ። ብሬንትፎርድ ሶስት ለአንድ ባርንላይ ሲያሸነፍ ኢገር ቲያጎ በፍጹም ቅጣት ምት 81ኛው ደቂቃ ላይ የጨዋታው የመጀመሪያ ግብ ነው። በነገራችን ላይ አራቱ ግብ የተቆጠሩት ከ81ኛ ደቂቃ በኋላ ነው። ከዛ በኋላ በፍጹም ቅጣት ምት በዚያን ፍሊሚንግ ግባቻ ሆነ። ከዛ በኋላ 86ኛው ደቂቃ ላይ ኢገር ቲያጎ በሬንትፎርድን ወደ ሁለት ለአንድ አሳደገ። ከዛ ኦት ዋራ 92ኛው ደቂቃ ላይ ሶስተኛውን ግብ አስቆጠረ። ከሰማንያ አንደኛው ደቂቃ በኋላ አራት ግቢ ያየንበት ብሬንትፎርድ በሜዳው በርሊን ሶስት ለአንድ ያሸነፈበት ሌላ በፕሪሚየር ሊጉ በጣም አስደናቂ ጨዋታ ነበረ። ግን ውድ ቤተሰቦቻችን እንዳጠቃላይ ተወዳጁ የእንግሊሽ ፕሪሚየር ሊግ ጨዋታዎች ስለሚቀጥሉ የአስራ ሶስተኛ ሳምንት የእሁድ ጨዋታዎችን ደግሞ ቅድመ ግምታችሁን አድርሱን። የሰዓቱን ጥንቅር ግን እኛ እዚህ ጋር እናበቃለን። መልካም ጊዜ ሆንላችሁ።